ሰላም ጤና ይስጥልን እንደምናላችሁ፣ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀኔ አምባው አብሬያችሁ ቆያለሁ። በቅድሚያም የኅብረተሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶችን ለመፈጸም የገቢ እቅዱን ለማሳካት በትኩረት እየሰራ መሆኑን የደሴ ከተማ አስተዳደር ገቢዎች መምሪያ ገለጸ። እቅዱ እንዲሳካ ባለድርሻ አካላት ኃላፊነታቸውን እንዲወጡም መምሪያው ጥሪ አቅርበዋል። ደምስ አረጋ። የደሴ ከተማ አስተዳደር ገቢዎች መምሪያ ከባለድርሻ አካላት ጋር የምክክር መድረክ አካሂደዋል። መምሪያው የአገልግሎት አሰጣጥን በማዘመን ገቢን ማሳደግ በሚቻልባቸው ጉዳዮች ዙሪያ ነው ምክክሩን ያካሄደው። ከአሚኮ ጋር ቆይታ ያደረጉ የውይይቱ ተሳታፊዎች እንደተናገሩት የከተማዋን ገቢ ለማሳደግ የበኩላችንን ድርሻ እንወጣለን ብለዋል። የታክስ አምባሳደሮች ሚና ብዙ ነው በመንግስትና በንግዱ ማህበረሰብ መካከል ድልድይ በመሆን ግብር መክፈል ለሀገር ልማት እጅግ አስፈላጊ መሆኑን ነጋዴው እንዲረዳው ማድረግ መንግስትም ደግሞ ፍትሃዊ የግብር አሰራር ስርዓት ዘርግቶ ህብረተሰቡ በገቢው ልክ ግብር እየከፈለ ከልማቱ ተጠቃሚ እንዲሆን የማመቻቸት ስራዎች ላይ እኛ የታክስ አምባሳደሮች ግብር ከማስፈጸም አኳያ የተጣለብን ኃላፊነት ለመወጣት ለምናደርገው ጥረት እገዛ የሚያደርግ እንደሆነ ነው የምንረዳው። ለአንድ ሀገር ገቢ ወሳኝ ነው። ከተማችን ደግሞ ሰፊ የሆነ ነጋዴ ያለበት በርካታ ገቢ መሰብሰብ የሚቻልበት ሁኔታዎች አሉ። ከዚህ ባለፈ ደግሞ ህገወጥ ነጋዴዎችም አሉ። በህገወጥ መንገድ ሸቀጥ የሚያወጡ የሚያስገቡ፣ ፍቃድ ሳይኖራቸው የሚነግዱ፣ በዛ አግባብ ይህኛም ክትትል ቁጥጥር ጠንከር ያለ ነው። ይሄ መድረክም ለዚህ ሰፊ የሆነ አጋዥነት ያለው መድረክ ነው። መግባባት ላይ እየደረስን ነው አጋጣሚ የተሻለ ስራ ለመስራት እንቅስቃሴ እናደርጋለን። የደሴ ከተማ አስተዳደር ገቢዎች መምሪያ ኃላፊ መላኩ ሚካኤል በተያዘው በጀት ዓመት ከአምስት ቢሊዮን ብር በላይ ገቢ ለመሰብሰብ መታቀዱን ገልጸው እቅዱን ለማሳካት መምሪያው የአገልግሎት አሰጣጡንና አሰራሩን በማዘመን ከባለድርሻ አካላት ጋር እየተሰራ መሆኑን አንስተዋል። በዚህ በጀት ዓመት የያዝ ነው እንደ ከተማ አምስት ነጥብ አንድ ቢሊዮን የዚህ እቅድ ከለመድ ነው እቅድ አኳያ ከፍተኛ ይህ አምስት ነጥብ አንድ ቢሊዮን በመደበኛ ወደ ሶስት ነጥብ ሰባት ቢሊዮን በከተማ ግሎት ሶስት ነጥብ አንድ ቢሊዮን አንድ ነጥብ ሶስት ቢሊዮን እቅድ ተወስዷል። ስለዚህ እነዚህ ሁለቱን ገቢዎች ለማሳካት የጋራ አካላት ቅንጅት ያስፈልጋል። በጣም ግዙፍ ፕሮጀክቶችን እየሰራ ያለ ከተማ ነው። የህዝብ ጥያቄ ለመመለስ ጥረት እያደረገ ያለ ከተማ ነው። እነዚህ ግዙፍ ፕሮጀክቶች የሚመለሱት በከተማው ገቢ ብቻ ነው። ለምሳሌ የከተማ ግሎት ገቢ የምንለው አንድ ነጥብ ሶስት ቢሊዮን እቅድ መቶ ፐርሰንት ጥቅም ላይ የሚውለው ለከተማው ነው። ወደ ሌላ ቦታ የሚሄድ አይደለም። ከዚህ አኳያ በጣም ልዩ ርብርብ ስለሚፈልግ ይህን ዕቅድ ለማሳካት እየተሞከረ ያለ የንቅናቄ መድረክ ነው ማለት ነው። ገቢን መሰብሰብ የትኩረት አቅጣጫችን ነው ያሉት የደሴ ከተማ አስተዳደር ከንቲባ ሳሙኤል ሞላልኝ፣ የከተማዋ የልማት ስራዎች የሚከናወኑት በሚሰበሰብ ገቢ መሆኑን በመረዳት ለገቢ አሰባሰቡ ውጤታማነት ሁሉም የድርሻውን ሊወጣ ይገባል ብለዋል። የኮሪደር ልማቱ አለ። አሁን ደግሞ የመሰብ አንድ ማዕከል አገልግሎት በከፍተኛ ወጪ እየተሰራ ያለ ለህዝቡ በጣም አገልግሎት የሚሰጡ በጣም ብዙ የህዝብ ጥያቄ የሚበዛባቸው የህዝብ የልማት ጥያቄዎች ሊመለሱ የሚችሉት ገቢ ስንሰበስብ ከየትም አምጥተን አንሰረውም፣ ሌላ ይህን ህዝባችን ተረድቶ፣ ባለሀብቱም ይህን ተረድቶ የሚጠበቅበትን ግብር ሊከፍል ይገባል ማለት ነው። የተቀላጠፈና የተሻሻለ አገልግሎት በጣም ብዙ ደንበኞችን በቀን አገልግሎት በመስጠት ገቢያችንን ማሳደግ አለብን። የምግብ ዋስትናን ከማረጋገጥ ባለፈ ሀብት እያፈሩ መሆናቸውን በደሴ ከተማ በዶሮ እርባታ የተሰማሩ ወጣቶች ተናገሩ። በዘርፉ የተሰማሩ ዜጎችን የበለጠ ተጠቃሚ ለማድረግ የሚነሱ ችግሮችን ለመፍታት በትኩረት እየሰራ መሆኑን የከተማ አስተዳደሩ እንስሳትና አሳ ሀብት ልማት ጽሕፈት ቤት አስታውቋል። አንተነጸጋዬ ተጨማሪ ዘገባ አለው። የዶሮ እርባታ ለቤተሰብ የምግብ ዋስትና፣ ገቢ ማስገኛና ለሀገር ኢኮኖሚ እድገት ቁልፍ ሚናን ይጫወታል። በደሴ ከተማም በዶሮ እርባታ እንቁላልና ስጋ ትርፍ ምርት ሆነው እንዲገኙ ለማድረግ ወጣቶች ተደራጅተው ወደ ስራ እንዲገቡ በመደረጉ የምግብ ዋስትናን ከማረጋገጥ ባለፈ ሀብት እያፈሩ መሆናቸው ተመላክቷል። በወቅቱ ያለውን የእንቁላል ዋጋ እንዲቀንስ ለማድረግ አንድ እንቁላል በ18 ብር እያስረከቡ መሆኑም ተገልጿል። ስራቸውንም አስፋፍተው ለመስራት ጥረት እያደረጉ እንደሆነም በዘርፉ የተሰማሩት ሀይሌ በሬሁንና ኢክራም ሙሐመድ ገልጸዋል። ተጠቃሚ ሆነናል። ጫጩት ተነበረ መጀመሪያ እያከፋፈል የምንሸጠው አሁን ደግሞ እንቁላል ማስጣል ጀምረናል ማለት ነው። አምስታችንም እየተቀያየርን በፈረቃ እንሰራለን። ስራውን አሪፍ ትርፋማ ሆነናል ማለት ነው። ለብዙ ጊዜያት ወደ አረብ ሀገር ነበርኩ። ከዛ መጣ፣ ለትንሽ ጊዜ ቆየው። አሁን ደግሞ ወደ መንግስት በሰጠን ሼድ ላይ አሟልቶ ውሃ ማብራት፣ ሼድ ተገንብቶ በተሰጠን ላይ ዶሮ እየሰራን። ስራቸውን የበለጠ አስፋፍተው ለመስራትም የመኖና የክትባት ችግሮች እንዲፈቱላቸው ጠይቀዋል። አሁን ዶሮ ጨመረ ከተባለ አስር ብር ዶሮ ላይ ከተጨመረ መኖ ሶስት ጥፍኖ ነው የሚመጣው። በቃ በሳምንት ውስጥ ነው የመኖ ጭማሪ የምናየው። ክትባቶች የሉም። እንዳውም አሁን በቅርብ ጊዜ ኤክስፐርት ሁሉ መጥቷል። ቶሎ ሳንጠቀመው ነው ቶሎ ኤክስፐርድ የሆነ የከተማ ግብርና በትንሽ ቦታ ሰፋፊ የልማት ተግባራትን ማከናወን ነው ያሉት የደሴ ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ፈቃዴ ጸጋው በከተማዋ በዶሮ እርባታ ገቢን በማሳደግና ና በስራ እድል ፈጠራ ውጤት መመዝገቡን ተናግረዋል። ማህበራቱ የሚያነሷቸውን የተለያዩ ጥያቄዎች ለመፍታት እየተሰራ ስለመሆኑም አቶ ፈቃዴ አስረድተዋል። ስራ ከገቡ ገና ሁለት ዓመታቸው ነው። በሁለት ዓመት ውስጥ ግን ያን ቅንጫጩት እያሳደጉ ሁለት ወር እና ከዛ በላይ ሲሆናቸው መሸጥ ነበር እሱን እንደ ካወረት እንደ ካፒታል አድርገው አሁን ደግሞ የእንቁላል ማስጣል ዶሮ የገቡበት ሁኔታ ነው ያለው ገቢያቸው በጣም ያደገ ከራሳቸው አልፎ ስራ ፈጣሪ የሆኑበት አጋጣሚ ነው ያለው እና የተለያዩ ክትባቶችንም በወቅቱ እንዲያገኙ እናደርጋለን የሙያ ክትትልና ድጋፋችን አጠናክረን እንቀጥላለን ያ ብቻ አይደለም ለነዚህ ኢንተርፕራይዝ ልጆች ይህን ዶሮ የሰጠናቸው ከኤንጂኦ ጋር በመተባበር በነጻ ጭምር ነው ይህን ዶሮ የሰጠናቸው የወባ በሽታ የሚያደርሰውን ተጽዕኖ ለመቀነስ ህብረተሰቡ የቅድመ መከላከል ስራዎችን በትኩረት እንዲሰራ የደቡብ ወሎ ዞን ጤና መምሪያ አሳሰበ። የበሽታውን ቅድመ መከላከልና ስርጭት ለመቆጣጠር የሰላም እጦቱ እንቅፋት እንደፈጠረበትም መምሪያው ገልጿል። ተጨማሪውን አብረን እንከታተል። የወባ በሽታ በወባ ትንኝ አማካኝነት የሚተላለፍ ሲሆን በወባ በሽታ የሚከሰተው የሞት ምጣኔ አነስተኛ እንደሆነ ቢገለጽም ስርጭቱና የህሙማን ቁጥር ግን መጨመሩ ይገለጻል። በደቡብ ወሎዞን የአርጎባ ብሔረሰብ ልዩ ወረዳ ያነጋገርናቸው ነዋሪዎች እንደገለጹት በወባ በሽታ ተጠቅተው የደረሰባቸውን በማስታወስ ስለ በሽታው ምልክት ተገቢው ግንዛቤ እንዳላቸው ያነሳሉ። ምግብ ያስጠላል፣ ማቅለሽለሽ አለው መጀመሪያ ትጀምር ደግሞ ምናውቀው በማሰፋቱ ሐሞት ይተፋል። ወባ ምን ይለው በዛ ነው። ምግብ ምግብ በጭራሽ እንደው መቶ በመቶ ምግብ አትነካም። ተጀመረ አንስቶ ማለት ነው። አስር ቀንም ዓመት የሚሙላ ምግብ እንደው ቀመሰ ይባል እንደው ሰውዬው አንድ ጉርሻ ነው። ግለሰቦቹ የወባ በሽታ ይዟቸው በነበረበት ወቅት ተገቢውን የልማት ስራ ማከናወን ባለመቻላቸው በራሳቸውና በቤተሰቦቻቸው ላይ ያደረሰው ተጽዕኖ ከአእምሯቸው አልጠፋም። ልጆች ያሳድግ ነበር። የሚዘራው ጠፋ፣ የሚበላ ጠፋ። እንደገና ተነስቼ ሰርቼ ሸቅዬ ልጆቼን አላማሁኝ። ተዘዋዲህ እን በሐኪም ደህና ሆነ። አሁን ኦባ ነው ያለው። መቼም ለልጆች በቅቷቸዋል። አንዳንድ ይጥላል፣ ሐኪም ያድነናል። አይ አሁንም ደግሞ እሁድና ቅዳሜ ደርሶብኝ ነው እንጂ ወደ ሆስፒታል መሄድ እቅድ ያለኝ። ወባ እንደ ባገራችን ከባድ ነው ይጠላል። እስከ 15 ቀን፣ ወር፣ አመት የሚያስተኛም ራስ ላይ ተወጣ እስከ መግሪያ አቅም አለው ማለት ነው። አርጎባ ብሔረሰብ ልዩ ወረዳ ጤና ጽህፈት ቤት ምክትል ኃላፊ መሪማ መሐመድ የወባ በሽታ በየአመቱ እየተከሰተ ተጽዕኖ ስለማሳደሩ ገልጸዋል። በአሁኑ ሰዓትም ለወረርሽኙ ምቹ ሁኔታዎች በመኖራቸው ስጋቱ ከፍ ያለ መሆኑን ጠቅሰዋል። ምናልባት ያቆሩ ውሃዎች ካሉ እነሱን እንዲያፋስሱ፣ ምናልባት ደግሞ አንዳንድ ቦታ ላይ አቆረው ትንኛለች የሚባለውን ነገር ህብረተሰቡ ካለየ በኋላ የእንቱን የእጩን እንዲጠፋ እሱንም ኬሚካል በመጨመር ያን ያንን ነገር እየተከታተልን ነው። ዞሮ ዞሮ አሁንም ከህብረተሰቡ ጋር ላይ ያለውን ግንዛቤ እየፈጠርን የወባ ህሙማን ቁጥርን ለመቀነስ ስራ እየሰራን ነው እንገኛለን። በሽታውን ለመቆጣጠር ልዩ ልዩ የመከላከል ስራዎች ተግባራዊ እየተደረጉ መሆኑንም ምክትል ኃላፊዋ ተናግረዋል። የደቡብ ወሎ ዞን ጤና መምሪያ ምክትል ኃላፊ አቶ አብዱ መሐመድ የወባ በሽታ በዞኑ የተለያዩ ወረዳዎች እንደሚከሰት ገልጸው በዚህ ዓመትም ተመሳሳይ ሁኔታ መኖሩን ያነሳሉ። ቁጥሩ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በወባ ተይዘው የነበሩ ሰዎች ወደ 5344 ነበሩ። በዚህ ዓመት ይሄ ቁጥር ወደ 3849 ቀንሷል። ወደ 1495 አካባቢ ሰዎች በመቀነስ ያሳያል ማለት ነው። ይሄ የሆነበት ምክንያት አንዱ በተሰራው ስራና በተደረገው ርብርብ ነው። ሁለተኛው ምናልባት የቁጥሩ መቀነስ ሚስጥር በጸጥታው ችግር ምክንያት በጤና ጣቢያም በተለይም በጤና ኬላ አካባቢ ምርመራ መቀነስ ምክንያት የመጣ ሊሆን ይችላል የሚል እምነት ነው ያለን ማለት ነው። በዞኑ በሽታው ከፍተኛ ተጽዕኖ እንዳያሳድር ልዩ ልዩ ተግባራትን በመፈጸም ጥረት እየተደረገ መሆኑንም ምክትል መምሪያ ኃላፊው ጠቅሰዋል። ክረምቱ እየወጣ ስለሆነ ውሃ የሚኳትረው አካባቢዎች ይኖራሉ። ሙቀት አለ። ይሄ ደግሞ ለወባዋትንኝ መራባት ምቹ ሁኔታ የሚፈጥር ስለሆነ ውሃውን የማዳረቅ፣ የማፋሰስ፣ የማዳፈን እና ሳር እርጥበት ሊፈጥሩ የሚችሉ እንትኖችን የማዳረቅ ስራ ውሃው ስታግናንት የሆነውን በማንቀሳቀስ ለእንቁላሉን የማጥፋት እና አኳቲን መድኃኒት በመስጠት ደግሞ እጭን ላርቫሳይድ በመጨመር የማጥፋት ስራዎች እንዲዞን በትኩረት ተይዘው እየተሰሩ ነው ያሉት። ማለት ነው እንግዲህ የአጎበር ስርጭት አካባቢ እና የቤት ውስጥ ርጭት ኬሚካል እጥረት ነው ያለው። ከዚህ በፊት የተሰራጩ አጎበሮችም በአግባቡ መጠቀም ያስፈልጋል። ከቅድመ መከላከል ባለፈ ህብረተሰቡ ምልክቶቹ ሲታዩበት ወደ ጤና ተቋማት በማምራት ተገቢውን ሕክምና ማግኘት እንዲችል ጥሪ አስተላልፈዋል። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀኔ አምባቸው ነበርኩ። ጤና ይስጥልን።